ሰላም ሰላም የተወደዳችሁና የተከበራችሁ የብሩ ፈርኒቸር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የሚያማምሩ እቃዎች ይዤላችሁ መጥቻለሁ። ያለ ቁም ሳጥን፣ አልጋ፣ አረቢያ፣ መጅሊስ፣ ቡፌ፣ የምግብ ጠረጴዛ ይዤላችሁ መጥቻለሁ። ቻናላችን ላይብ ሰብስክራይብ እያረጋችሁ የቤተሰቦቻችን አባል ሆኑ። ይሄን ቪዲዮ ለሁሉም እንዲደርስ ላይክ ሰብስክራይብ እያረጋችሁ ለወዳጅ ለዘመዶቻችሁ አድርሱን እንላለን። ያላችሁበት ቦታ እናደርሳለን። ብሩ ፈርኒቸር ብላችሁ ዘዙን ያላችሁበት ቦታ እናደርስላችኋል ማለት ነው። ይሄ ቁም ሳጥን አራት ተከፋሽ ነው። ወደዚህ ሜትር ተሰባ ወደ ላይ ቁመቱ ሁለት ሜትር ከሀምሳ ነው። ባለ ኮንፈርቱ ማለት ነው። ይሄን ይመስላል። ይህን መሳ በጣም ሰፋፊ ነው። እዚ ጋር መስታዋት አለው። መስታዋቱን ተውጭም ተውስጥም ማድረግ ትችላላችሁ ማለት ነው። ይሄ ቤቱ ተሄደ በኋላ መስቀያ ያለው ውስጥ ይዘጋል። ቤት ተሄደ በኋላ ነው ይሄ የሚደረግለት። እዚ ጋ እያንዳንዱ ሶስት ሶስት መሳቢያ አላቸው። መሳቢያው ሶስት ሶስት አለው። ይሄን ይመስላል። በራሳችሁ ምርጫ ነው ቀለም ምርጫውን የምንቀባላችሁ ማነው። በራሳችሁ ምርጫ ቀለም ምርጫውን መቀባት እንችላለን። ይሄ የእህታችን ምርጫ ነው። ይሄ ሜትር ካምሳ አልጋ እዚህ ጋር መስተዋት አለው። በጣም የሚያማምር ነው። ይሄ እንጨት ነው። ይሄ ስቲከር ነው። ስቲከሩን ስልጡት ይሄን ቀለም ታገኛላችሁ። ይሄን ስቲከር መቀየት ተፈለጋችሁ የፈለጋችሁት ስቲከር ማድረግ ትችላላችሁ ማለት ነው። ይሄ የሚቀያየር ነው። ቀለም ቢሆን እናንተ ለመቀየር ትቸገራላችሁ። ይሄ ስቲከር ነው፣ መቀየርም እንትማትም ትችላላችሁ። እቺ ደግሞ ቦክስ አላት እና በዚህ በኩል ይሄ ቦክሱ እንደዚህ ይከፈታል። እዚ ጋ አንሶላ ምናምን ያስቀምጣል ማለት ነው። ይሄን ይመስላል ዋጋውን የሁሉንም መጨረሻ ላይ እነግራችኋለሁ። ቪዲዮችንን ግን እስከ መጨረሻው ተከታተሉም ማለት ነው። አረቢያ መጅልሱም በኋላ ላይ ያሳያችኋለሁ። ይሄ ቡፌ ሜትር ተሰማንያ እንደዚህ ሜትር ተሰማንያ እንደዚህ ሁለት ሜትር ተሀያ ነው። ይሄን ይመስላል። እችን ትመስላለች። ይሄ ሰፋ ያለ እቃ መደርደሪያ ነው። ይሄ ይሄን ይመስላል። መሳሪያ አዝጋለው። ይሄን ይመስላል። ቡፌው በጣም የሚያምር ነው። በእናታችሁ ምርጫ ነው የሰራ ነው። እናንተ ዘዙን ያላችሁበት ቦታ በራሳችሁ ምርጫ እንሰራላችኋለን ማለት ነው። እቺ ትቪስታንድ ናት። ትቪስት አንድ ማስቀመጫ አዝጋ አንዳንድ ሪሞቶች አንዳንድ ማስታወሻዎች ማስቀመጫ አለው። እዚጋ ሁለት መሳቢያ አለው። መሳቢያውም እያንዳንዱ ቁልፍ አለው እና ይሄን ይመስላል። እዚች ጋር ጅፓስ ያስቀምጣል። ዝም ጅፓስ ያስቀምጣል። ተጋርና ተዳር ያንን ታሳቢ ተደርጎ ነው የተሰራው። ይሄ ደግሞ የምግብ ጠረጴዛ ነው። የምግብ ጠረጴዛ በጣም ትልቅ ነው። እንግዲህ ወላይ ዘመዶቻችሁ ሲመጡ እንደዚህ ማቅረብ ይቻላል ነው። በጣም ትልቅ የምግብ ጠረጴዛ ነው። በጣም የሚመች ነው። ግን ላይክ፣ አስተያየት፣ ኮሜንት እንፈልጋለን። አርጉንን በእናንተ አስተያየትና ድጋፍ ነው እየሰራን ያለ ነው። እና ዩቱባችንም ደግሞ እይታያ አይደለም፣ ሸር ላይክ እያረጋችሁ ለወዳይ ለዘመዶቻችሁ አድርሱንን። ያላችሁበት ቦታ እናደርሳለን። ብሩ ፈርኒቸር ታማኝ ሰሪ ነውና እና አድርሱን እንላለን። ይሄን ይመስላል የምግብ ጠረጴዛው። ሁሉም ስክት ስክት ነው የሚለው እዚህ ውስጥ እንዳለ እንዲገባ ነው የተሰራው ማለት ነው። እንደዚህ ቦታም አይዙ፣ ይሄ ይገባል በምትፈልጉት። አሁን ዋጋው ልንገራችሁ የዚህ ዋጋ ሰላሳ አምስት ሺህ ብር ነው ማለት ነው። ከስድስት ወንበር ጋር ሰላሳ አምስት ሺህ ብር በጣም ትልቅ ጠረጴዛ እና ወንበር ነው። ሰላሳ አምስት ሺህ ብር ነው የዝ፣ ይህ እንደዚህ እንዲገባ ነው ታስቦ የተሰራው። የዝች ዋጋ በጣም ባስተያየት ነው እየሰራን ያለው፣ ራሴ ነኝ የምሰራው እና ጋራንቱም እስከ መጨረሻው ጋራንት አለው። ቀለሙ ዲዛይኑ ያልፍበታል እንጂ ስራው አይበላም አይቆነቁንም። በአንደኛው ቃ ነው የተሰራው። ይሄቺ አስር ሺህ ብር ቴሌቪዥን ማስቀመጫው አስር ሺህ ብር ቡፌው ሜተተሰማነ 25 ሺህ ብር፣ መጅሊሱ ካሬ 9 ሺህ ብር ነው። ማን ይሄን ይመስላል። በጣም የሚያምር ይሄ አሁን። ተቀያሪ ልብስ አለው ስታልብሱ። ማን ነው ይሄ። አልጋ ደግሞ በጣም የሚያምር አልጋ ነው። ይኸ አልጋ 35000 ብር ማነስ ተኮመድ ነው። እስተ ምኑ መስተዋት አለው እዚህ ጋ እዚህ ጋ ብረት አለው ቹፑድ አለው ገና ያው ብረቱም ቹፑዱም እዚህ አልዘረጋ ነው ፍራሽ ስለሌለው ብለን ነው። ፍራሹ እዛው ቤቷ አዘጋጅታለች እህታችን እና ይሄን ይመስላል። የቁም ሳጥን ዋጋ አራት ተከፋይ 30000 ብር። በጣም ባስተያየት ነው እየሰራን ያለነው እና እዛዙን እንላለን።